ጤና ይስጥልኝ፣ እንዴት ከርማችኋል? ይተላረጋችሁ ከምር ፎቶዋችሁ ቢገለበጥ ማለት ነው። ማንም ሊገለብጥ አይችልም። ቢገለበጥ እራሱ ለምን ተገለበጠ ብለን እንዋጋለን። ለናንተ በተለይ ለሴቶች የወንዶችን ልጆች ብዙ ጊዜ አይገለበጥም። ፕሮፋይልሽን ድንገት ቢያገኙት ፎቶሽን ቢያገኘው ማን አባቱ ነው ያንቺ ሊገለብጥ የሚችለው? እኔ ወንድምሽ እያለሁ አስሜ ወንድምሽ እያለ ቃል እህትሽ ያለች ማንም ያንቺን ሊገለብጥ አይችልም። ከምር የሱን ዘቅዝቀን ገልብተን እዛ ብድቤት ቤት እናደርስለታለን እንጂ ያንቺን እዚ ጋር መልካም ቦታ የምንነጋገርበት እናጋገርበት የምንመካከርበት ቦታ ማንንም ሊገለብጥሽ አይችልም። እሺ እስከ ጥግ ድረስ ነና ተጫዋች አንፈቅድልሻለን። እስከ ጥግ ድረስ ነና ምከሪ አንፈቅድልሻ አንፈቅድልሻለን እህቴ ነሽ፣ ወንድምሽ ነኝ። አንካካድም። ኢትዮጵያዊ ነን። ግን መጥፎ ነገር ስትሰሪካሽ ምናልባት ልመክርሽ ይችላለሁ። ከዛ በኋላ እንቢ ካልሽ ግን ላጠፋሽ ይችላለሁ። አንቺን ሳይሆን ከኢት ብቻ ነው ከዚህ ግሩፕ ብቻ ነው ላጠፋሽ የምችለው። ወገርታ ልታጠፊኝ የምትዩ እንደዛ ነው። ሮቤል መጥፎ ነገር ተሰራ፣ አደራህን ሮቤዬ፣ እንደዚህ አርግታል። ከዚህ ነገር ተስተካክል ካልሽ ቃል አስተካክላለሁ

አምሮሽ ከሆነ ጀላ ይዘሽደሽ ነበረ ብሎ ካላመረሽ ሴቶቻችን ገባ ገባ ወደ ሁለት ጋር ገባ እያላችሁ ጀላችን እንደዚህ ቀጥቀጥ ብሎ ቁማል። በጣም ምርጥ ምርጥ የሚባሉ ጀላዎች አሪፍ የሚባሉ እነሱን ይዛቸው መሄድ ብቻ እኮ መብት የመሰለኝ አላለችም። ምን ሆነ መብትሽ? ማርዬ አንቺ ጋ እኮ አላወራንም። ከሰር ያላችሁ እነሱ ምናምን ነገር አሁን ከሰር ሆናቸው ምናምን ነገር

አረቡ ሚልበሪያው ልጅ ጋር እየተሰዳደ ምን አባ እኔ አንተን አይደለም ሌላውንም አላወጣም። ነገሩ አሁን ሙየላ ምዝበ ወብድ ቤት ስላስጠላኝ እኔ ራሱ ሪሙቭ እየለመድኩ እንጂ አብሬ አብሬ ተጫውቼ እንዴት አንተን እኔ ራሴ ነው የምወጣው። በዚህ ነገር ከደበረኝ እኔ የምሬ ዞር ዞር ብየው ወጣ ራሱ ነው ወለተኛ። በእናት ያ አረብ ነው እኮ የሚደክለው ደግሞ በእናት ልጅ ያሳዝናል። እና እኔ አንተን አይደለም ሌላውንም እኔ በቃ ነገርኩ። እኔም ባህሪ አሁን የሆነ ሰው እዚህ ጋር ቢሳደብ ሴቶች አሉ፣ የሆነ ሚስጥራቸው ማቅ ማቅ ሳይሆን ሰምቼ ከዛን የሆነ ነገር ስነግራቸው መብት ያደለ እንዴ በምሴ መብት ያደለ እንዴ በቂጤ ምናምን ሲሉኝ የሆነ ወደ ነገር ሲያደላ ላሽ ብዬ እወጣለሁ። አሁን ቅድምም እዚህ ነበርኩ ለእነሱ እየጨውቅ የሆነ ሰገጤ አንዱ መጣ፣ ከዛን አጉርላፊ ነው የሚያወራው ከዚህ ሰገጤ ጋር ከማውራ ብዬ እዛ የኤኪንግ ቤት ኤኪንግ ቤትም ሴት አንዷ ልጅ መታ ልክ ዳያመንድ የሰጠዋል ልጥፋ አለችብኝ። እዛ ውጭ የለም በቃ አዳዲስ ሰው መተዋወቅም አልፈልግም ማውራትም አልፈልግም። ካልሆነ ወራ ብዬ ስታወጡት በጣም ስሜታችሁ በጣም የሚወርደው ከዛ ወዲያው ማስገብታችሁ ሴክስ ማድረጉን ትቀጥላላችሁ። ከመርጨታችሁ በፊት ብልታችሁን ከሴቷ ብልት ውስጥ ማውጣት ነው ማለት ነው። ስታወጡት በጣም ስሜታችሁ በጣም የሚወርደው ዳርዳሩን በሱሱ ሲያሾ የነበሩ እጣቶቹ ወደ እምሴ ሲከጡ እንዴት እንደሆነ መግለጽ በማልችለው መልኩ ወደፊት ወደ ኋላ እያጫወተ በደስታ ስሜት ጣራ ደረሰኝ እራሴን ስነካካ የማረጨውን ያህል ያን ቀን ስበሰብስ ይታወሰኛል። ከእምሴ እያወጣ ቂንጥሬን በጣቶቹ እየቆነጠጠ አሸት አሸት ሲያደርጋቸው ሰውነቴ ተዝለፍፎ እሱ ላይ ወደ ኋላ እንደ መውደቅ አልኩ። ቂጤኑን የደበደበ አድፉሱን ገደገደብኝ፣ አንገላታኝ፣ አስጮኸኝ። ሻውር እንውረድ አልኩት። አስኮ ነበሰኝና ቂጤኑን እየደበደበ አድፉሱን ገደገደብኝ፣ አንገላታኝ፣ አስጮኸኝ። ሻውር እንውረድ አልኩት። አስኮ ነበሰኝና የእኔ ቆንጆ አዳር ስንት ነው? አስር ሺህ ብር እሞሙሽ ፀጉር ሲያወጣ በግ መሰለሽ እንደ የበግ ዋጋ የምትናገር የኔ ቆይ። ከኋላ አልኩና አፈነደርኩለት ያለ ተጨማሪ ቃል ከኋላ ሆኑ እንደ ጉድ ይቃል በይኝ ጀመር። ቅድም ስለረጨ አሁን በደንብ እየበዳኝ ነው። ልትረሽ ስትል ንገረኝ። እሺ አልኩት እሺ ያለኝ የፉከ ከኋላ አልኩና አፈነደርኩለት ያለ ተጨማሪ ቃል ከኋላ ሆኑ ቢተ ቀልበኝ ጀመር። ወንድ ልጅ ምን ያህል ደቂቃ መቆየት አለበት? ምን ሲያረከርክ አምስት አምስት ጀላውን በምራቁ ቀባ አድርጎ ሰመጠጠብኝ። ግዴ የተሰነጠቀ ነበር የመሰለኝ። ጮኩ፣ አፌን ያዝ አድርጎ እያመመኝ አስገባ። ወጣ ገባ እያረግን የሚገርማችሁ ነገር በአስራ ሦስት ወይ በአስራ አራት ምናምን ዐመቴን መበዳት የጀመርኩት እዚህ ያለው ነበር፣ መበዳት የጀመርኩት። ከዛ አምስት አመት አረብ አገር ሄድኩ። እዛ ነው በቂጤ መበዳት የለመርኩት።

ዝም ብሎ ይሄ መስታወት በር ሆኖ ዝም ብሎ በሳቱ መሀለኛውን አልቆለፍኩም፣ ኦፍ ኮርስ ያንኛውን ብቻ ነበር። እና ያው ተኝቼ ነበረ። ለሊት ላይ ስነቃ ያው አልጋዬ ላይ ነው ያገኘሁት ልጁን፣ ታናሽየው፣ ታናሽ ማለት ነው። የመጀመሪያ ቀን የተፈጠረው ያ የሆነው ታላቅየው ነበረ። ኦኬ አንድ የሰማትና እራስ ወንዶችን የሚያሳብጭ የወሲብ አይነት ምንድነው? ከተባለ እሱ ከላይ ሆኖ የሚያደርገው የወሲብ አይነት። እሱ ከላይ ሆኖ ማለት ምን ማለት ነው? ሴቷ ከታች ሆና በጀርባዋ ተኝታ በሁለት እግሮቿ መካከል ወንዱ ሆኖ ከላይ የሚያደርገው ምንድነው የሚባለው? እሱ ከላይ ሆኖ ሚሽነሪ ነው የሚባለው። ሚሽነሪ ተብሎ ሚሽነሪ አባቴ ሚሽነሪ ይመስለኝ። እንደዛ ነው የሚባለው ሰው እሱ ከላይ ሆኖ ሁሉም ነገሮችን ሲቆጣጠር ከበር ሲያደርግ ማለት ነው። ያ ይሄ ይሄ የወሲብ አይነት በጣም የሚገርማችሁ ነገር ወንዶች ሞር ኃይለኛ እንዲሆኑ ከሚያረጋቸው የወሲብ አይነት መካከል አንደኛው። ለምን ካላችሁ፣ እንደው ሙሉ በሙሉ በሚባል ደረጃ እሱ ነው የሚቆጣጠረው ማለት ይችላል ማለት ነው። ይሄ በዛ ሰዓት ላይ የሚያደርግበትን ስፒድ ፍጥነቱን መጨመር፣ መቀነስ ዲፕ ጥልቅ አድርጎ ወደ ውስጥ መክተት ማስወጣት፣ እንደዚህ የሚባሉት ነገሮች ላይ ሙሉ ለሙሉ እሱን እንቆጣጠሩ ማለት ይችላል። ሲቀጥል አይ ኮንታክት የሚባል ነገር አለ። ያ ነገር እየተደረገ የሴቷ ፊት አለ ከላይ ከታች ሆና ነው ወደ ላይ የምታየው፣ እሱ ደግሞ ከላይ ሆኖ ወደታች ነው የሚያያት። በዛ ሰዓት ላይ የሚሰማትን ፊሊንጎች ያያል በፊቷ ላይ ተጠግቼ ከምፈረምጉር ውስጥ ሳያቀው

የዘለው በጣም በእጅ መጨበጥ ተጠግቼ ከንፈሩን ጉሮስ ሳደርገው፣ ወይኔ ማለቴ አያዝም ማለት ነው። በቃ አትፍራ ቁላክን በጣም ያለ ማጋነን ማለት ነው። የወደፊት ባል ማለት ነው። በጣም በጣም በጣም እድለኛ ነው እኔ በማግኘቱ በጣም እድለኛ ነው። በየዓመቱ ሻማ ያበራል ማለት ለሁሉ ፓኬጅ። በቃ ምን ነው ማለት ነው። ባለሶክ ፈረንጅ ሴክስ ሲያረግ ቢያል አይደንቀው። ማለት ምን ባህሉም ትንሽ ያዝ አርጓል። ማ ኢትዮጵያዊ ለማ ኢትዮጵያዊውን ራሱን እናሰራና እናሳየዋለን። ለማ ለዚህ ሕዝብ ነዋ ለኢትዮጵያዊው አሁን ኢትዮጵያዊው ሴክስ ፊልም ሰርቶ ሲያይ አክሴፕታንሳችን ይጨምራል ማለት ነው። አሃ ለካ እኔ እንትን ባለልም እንደዚህ እንደዚህ ብዬም ለካ በዚህ መንገድም ታዋቂ መሆን አለ። በጣም ብዙ ሚሊዮን ብሮች ነው የምናንቀሳቅሰው በስራችን።

ብዙ ሰው ነው ተሳ አደረገኝም። ግን አንዳንዴ አንዴ ፔሬድ ምናምን ሲሆኑ ወደ ታች ወጋ ወጋ ወጋ ምናምን በቃ ከዛ በጣም የሴክስ ፊሊንግ እንዲኖራቸው አደረጋለሁ። እኔ ቀን ሙሉ ጫስ ይቀን ሙሉ ማታ ወተት ይዞ ወደ ቤቱ እንደሚገባ ሰው ያሳዘነኝ፣ ይለ ለምን ካላችሁ እውነት እኔ አላውቅም ያሳዘነኛል። ስሙኝማ ጠንካራ ወንዶች ምን እንደሆኑ ልንገራችሁ። አይፈራም

አሚ ም አልኩት አሚ ሽሚኒ ኩንዱ ቀስ አድርጌ ነው መበዳሻለኝ። በደምብ ከጠባሁለት በኋላ እንሲላስልኝ አጋባ ምዴሊ አንቺ ደግሞ ምላሱን አስተስተሽ ማለት ነው። አንቺ ደግሞ ምላሱን ጠብት ጠብት አንቺ ደግሞ ምላሱን ማስተካከለሽ ሳብ ሳብ ታርጌት ማለት ነው። ደግሞ ሴቶች በኩል የሚደፈረስ ጉዳይ አይሁን እንጂ በርካታ ወንዶች ሆነ አንድ ላይ አንድ ሲያወሩ ጉዳዮችን አንድ እርስሙም ቢሆኑ ከጓደኞቻቸው ጋር ይህን ስል ስሱ ድረስ ሲያነሱና ሲጥሉ እንደሚለምዳ በእኛ ሀገር በወሲብ መክ ጤና ጉዳዮች ላይ የሕክምና ሳይንስ ሰዎች ቢሆኑ ሚዲያው በግልጽ የመነጋገርና ችግሮችን የማቅለልን አነስተኛ በመሆኑ ወደ ጤና ተቋማት ለመሄድ እና የባለጋን ሀሳብ ለማግኘት ተነሳሽነቱ ባይኖርም ብዙ አይገር ነው። ቄሱም ዝም፣ መጽሐፉም ዝም በሆነበት ምስል ጤና ጉዳይ በውጭ ዓለም ለቁጥር የሚያታክቱ አማካሪ ባለሙያዎች እና የጻፏቸው መጽሔት እና መጽሐፍ ለሰዎች የዕለት ተዕለት ጭንቀቶች መፍትሄ ቢሰጡም እኛ ሀገር ገና ብዙ የሚቀርም እርምጃ አለ። ይህንን መነሻ አድርገን የተለያዩ ኤክስፐርቶች የጻፏቸውን መጽሐፍትና መጣጥፎች በማጣቀሻነት በመጠቀም በተለያዩ ጊዜ የሚገጥመው ወሲብ ነክ ችግሮችና ያልተመለሱ ጥያቄዎች በመለስ ክንዛሜን የሚያሲስ አጭር ምልከታ ልናደርግ ወደናል። ወሲብ ስንል ግን በዚህ ጽሑፍ ላይ አጽኖት መስጠት የምንፈልገው በሁለት ጥንዶች መካከል ወይም በባልዳሮች የሚካሄደው ወሲብ ጉዳይ ነው። ያን ያህል ወሲብ በስንት የስንት ጊዜው በዚህ ለምሮ መሮጥ የሁሉም ሰው ዕለታዊ የቤት ስራ በሆነበት ጊዜ በፍቅርም ይሁን ትዳር ውስጥ ያሉ ጥንዶች እርስ በርሳቸው ፍቅራቸውን ለመግለጽና ወሲብ ለመፈጸምበት ጊዜ ላያገኙ ይችላሉ። ወሲብ መፈጸም አካላዊ ግንኙነት ብቻ ባለመሆኑ ሁለቱም ተጣማጆች አምሯቸው አሪፍና ዘና ብሎ ቅርርቡንም ፈልጎ ወደ ወሲብ ሲያመራ በእርካታ የሚያጥለቀልቅና አዝናኝ ጥምረትን ይፈጥራሉ አንዳንድ ጥምዶች ግንኙነትን ከፈጸሙ ረጅም ጊዜ መሆን ሆናቸው ሊሆን ይችላል ሌሎች ጥምዶች በሳምንት አሊያም በወር ምን ያህል ጊዜ ይህን ወሲብ የሚፈጽሙት ሲሉ በውስጣቸውም ይጠይቃሉ በሳምንት በወር ይህን ያህል ጊዜ ወሲብ ሊፈጸም ይገባል የሚል መታታዊ ቁጥርም የለም። የሕክምና ሳይንስ ባለሙያዎችም ቁርጥ ያለ መልስ አይስጡም። ይህ በግንኙነቱ ጤናማነት ደረጃ እና በጥንዶች ከርቦች የሚወሰን ነው ባይ ናቸው። ግን ጤናማ ግንኙነት ውስጥ ያሉ ጥንዶች ወሳኝ ጉዳ መካከል ፍቅር መስራት ዋነኛ እንደመሆኑ በግንኙነት ቆይተው ለበርካታ ወራት ወሲብ ካልፈጸሙ ጥያቄ ማንሳቱ ጤናማ ነው። ለምን ያህል ድግግሞሽና መቼ የሚለውን ለማጥናት ከላደረጉ ተመራማሪዎች ያሳተሙት ውጤት መነሻ ሀሳብን ሊሰጥ ይችላል። ዲሬክስ ኩባንያ በ2006 ላይ ያወጣው ዓለም አቀፍ ሴክስ ሰርቬይ ላይ ዝቅተኛ ወሲብ ይፈጽማሉ የተባሉት የሲንጋፖር ሰዎች ሲሆኑ በወር ስድስት ጊዜ ነው ወሲብ የሚፈጽሙ። ባለሙያዎች በመጨረሻ የሚያጠቃልሉት ወሲብ የሚፈጸሙበት ትግግሞች በሁለት እንዶች ስምምነት ያለው ከሆነ በፍቅር ግንኙነት አለዚያ ትዳሩ ላይ የሚፈጥረው ችግር የለም። ይሁንና ሁለቱ አንዱ ወሲብ እየፈለጉ ሌላኛው ወገን የሚ ያዘገየው ከሆነ በጉዳዩ ላይ በጥልቅ ተወያይተው ሁለቱንም የሚያስማማ የጊዜ ርዝመት እንዲያስቀምጡ እና ስሜታቸውን ተረድተው ቢዝናኑበት መልካም ነው፣ ይላሉ። በወሲብ ስንት ደቂቃ ይቆያል? ደግሞ የመጨረስጣታ በርካታ ወንዶች ወሲብ እየፈጸሙ በርካታ ደቂቃዎችን መቆየትን በፍቅር ማዳር አጋራቸው ዘንድ ነጥብ ያስቆጥርናል ብለው ያስባል። አሳዛኙ ነገር ግን በዚህ መነሻነት በሚፈጠር መጨናነቅና የሥነ ልቦና ውጥረት ገና እንደጨረሱ ጨርሰውም ለማቆም የሚገደዱት ናቸው። የሚመለከቱት ወሴ መቆየት ጊዜ ምን ያህል መሆን አለበት ለሚሉ የተለያዩ ህክምና ሳይንቲስቶችና መጽሐፍ የተለያዩ ምላሾችን ይሰጣል። በህክምና ቋንቋ ምዛ ባጂ ያህል ኤጃኩሌት ለተንት ታይም የሚባለው ቆይ ቆይታ ጊዜ የሚቆጠረው ወንዱ በሴቷ ብልት ውስጥ ብልቱን ከከተተበት ጊዜ ደቂቃ ረቶ እስከሚወጣበት ድረስ ያለው ነው። ይህ ጊዜ ልክ አንድ ደቂቃ ይሁን አንድ ሰዓት ወሳኝ ሊሆን የሚገባው በዚህ ጊዜ ሁለት ተጣማጆች እኩል እርካታን ከወሲብ ተጎናጽፏል ወይ የሚለው ይላሉ ዶክተር ሄለን ኦክኔል የተባሉ የኔሮሎጂ ባለሙያና የወሲብ ጉዳዮች አማካሪ በደቂቃ ልክ ማወቅ አለብኝ ለሚሉ ወንዶች መልስ ቢሆን ብለው በአማካይ አንድ ወንድ በወሲብ መቆየት አለበት የደቂቃ ረዝመት ያጠኑ ባለሙያ ጀርባ ያባተር ሺህ 2005 ላይ ጆርናል ኦፍ ሴክሹዋል ሜዲሲን በተሰኘ የምርምር መጽሔት እንደዚህ እንደጻፉት አማካይ አንድ ወንድ ወሲብ እያደረገ ሊቆይ የሚችለው ለአምስት ደቂቃ ከሰላሳ ሰኮንድ ያህል ነው። ይህ ቆይታ ታዲያ ቅድመ ዝግጅቱን መተሻሸቱንና መሳሳሙን አይጨምርም። ወንዱ ከሴቷ ብልት ገብቶ ፈርሙን እስካታሰሰበት ቅጽበት ያለውን ምቻ ይመለከታል። የጥናቱ አድራጊዎችና ገና እንገቡ እንደገቡ የሚያፈሱ ሰዎችን አስመልክተውም ሲጽፉ ወሲብ መዝናኛ ነው ለደስታ እያሰቡ ሳይጣደፉ እሷ ደግሞ ስሜት እያደመጠ ወሲብ ማድረግን ይልመዱ ሲል መክረዋል። ፍርሃት ከጭንቀትና መጠራጠር የጸዳ ንጹህነት ውስጥ ያሉ ጥንዶች የሚቆዩበትን ጊዜ እንዳሻቸው ሊለጥጡት ይችላል። ወሳኙ የስነልቦና ጥምረታቸው ልክ ነው ይላል የጥናቱ መሪ አያን ኬርነር። አካላዊና ከብልት ጡንቻዎች ጋር የተያዘ ችግር ካለ ይህን በሕክምና ማስታገስ እንደምቻለን ያክላሉ።